ሰላም ጤና ይስጥልኝ፣ የኢትዮ ቤተሰቦች፣ እንዴት ናችሁ? ከኛ ጋር ያለን ሁሉ ሰላም አልሐምዱሊላ። ዛሬ እንግዲህ ተመልሰን የመጣ ነው በኢንቫይት ጉዳይ ነው። ኢንቫይት እንዴት እናደርጋለን? ኢንቫይት ሳርገን ምንድነው ጥቅሙ የሚለውን በሱ ሩስ ዛሬ እንወያያለን። ከዚህ በፊት ቀደም ብሎ የሰሯቸው ቪዲዮ እንዴት ፖፖና አከፋፈቱንና ፖፖ ላይ ምን ምን ታክስ እንዳለ የሚያጠነጥሉ ነበሩ። በቂ ሆኖ ስላልታየ እንግዲህ ወደፊት እየጨመር እንሄዳለን። ቤቱን ሰብስክራይብ ማድረግ እንዳይረሳ፣ በቀጣይ ቪዲዮ ማበረታቱኝ። ቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት ጥያቄም ካለ ኮሜንት ላይ ይሄን ይሄን ብሰራልን ብላችሁ መጠየቅ ትችላላችሁ። ዛሬ ዋናነት ምንድነው እንዳልኳቸው ኢንቫይት ላይ ነው የምናጠነጥነው። ቀጥታ ምንድን ነው ኢንቫይት ሰው ለማድረግ ዋነኛው ሀሳብ ሰው ለማድረግ ኢንቫይት ምን እንደምንነካው ዝች ጋር አምፑል ምልክት አለች። አምስተኛ አይከኗን አንዴ ክሊክ እናረጋለን። በመቀጠል እንደነዛ አይከኖች አሉ። እነዚህን ሙሉ ዝርዝራቸውን እሰራባቸዋለሁ በቀጣይ ቪዲዮ። ዛሬ ግን በዋነኛነት ምንድን ነው ኢንቫይቴሽን ላይ ስለሆነ የኛ ትኩረታችን፣ ኢንቫይት የምትለው እንግዲህ ለማሳየት ሞክራለሁኝ። ኢንቫይት የምትለው ዝች አካባቢ ያለችው አይከን እቺን አካባቢ ያለችው አይከን አንድ ክሊክ በማድረግ እንገባለን ማለት ነው ቀጥታ ወደ እንደዚህ አይነት ብራውዘር ይከፍትልናል። እንደዚ አይነት ብራውዘር ከከፈተልን በኋላ አሁን እዚህ ጋር ምንድነው የሚያሳየን? እዚች የመጀመሪያዋ ዜሮ የምትለው አይከን ምንድነው እንትኗ ኢንቪቴሽን ያደረግናቸውን ሰዎች ብዛት፣ ኢንቪቴሽን ምን ያክል ሰው ኢንቪቴሽን አድርገናል የምትለውን እሷን ታሳየናለች። በመቀጠል ላይ እችኛይቱ አይከን ደግሞ እቺ ምንድነች ኢንቪቴሽን ያደረግናቸውን ሰዎች ነው። በመቀጠል እችኛይቱ አይከን ምንድነው የምታሳየን በኢንቪቴሽን ያገኘነውን ኢንካም ገንዘብ መጠን ታሳየናለች ማለት ነው። ስለዚህ እዚ ጋር ሰባት ቀን እስኪሞላችሁ ሰ ድረስ እንደዚህ ይደረደሩናል ስማቸው እንደዚህ የተጻፈ እዚ ጋ በዚህን ያክል አግኝተሃል ብለው ይጽፍልኛል ማለት ነው። ይሄ አዲስ ጀማሪ ስልክ ስለሆነ ጀማሪ ፖፖ ስለሆነ እዚ ጋ ምንም ሰው ኢንቫይት አላረገም፣ ምንም ነገር ኢንካም አላገኘም በኢንቪቴሽን ማለት ነው። በመቀጠል እዚች ጋር እንትን ምትላለች ኢንቫይት ነው ምትላለች፣ እዚች ጋ ማለት ነው። ቀጥታ ሲያር ሪኮርድ ከፈለግን እዚ ጋ አለ፣ ነገር ግን ኢንቫይት ነው ምትለዋለች። ስለዚህ እሷን አንድ ክሊክ እናደረጋለን ማለት ነው። በመቀጠል እንደዚ አይነት ብራውዘር ይከፍትልናል። እነዚ ምንድ ነው እዚ ጋ አንድ አለ፣ ይህ ሁለብቻው ሁለተኛ ነው፣ ይህም ሶስተኛው፣ እንደዚህ እያለ ይቀጥላል። እስከ አራት ድረስ አለ ና ምንድን ይህ የሚያመለክተን ፖፖ ላይ እነዚ በአራት ሊንኮች መጠቀም ይቻላል እና በጣም አደራ ምላችሁ ምንድ ነው አራት ናቸው። ለሴት ልጅ ሴት እንደሚታወቀው ሴቶች ላይ ነው ኢንቫይት የሚሰጠው። ለወንድ ልጅ ምንም ኢንቫይት የለውም። ገብቶ ቢያወርደው ትርጉም የለውም። ነገር ግን እንላክ ለካላችሁ ከዚህ አራቱም ሙሉ መላክ ይቻላል፣ አራቱን ማውጥቶ ማለት ነው እና ለሴቶች ግን ሞር እነዚህን ብትጠቀሙ እመክራችኋለሁ፣ እነዚህ ሁለት አይከኖች። ስለዚህ አሁን ለምሳሌ ለሴት ስለሆነ ምልከው ቀጥታ የቷን እነካለሁኝ ማለት ነው፣ እዚች ጋር ያለችው አይከን ሼር የምትለውን እነካለሁኝ ማለት ነው። ቀጥታ ሼር የምትለው እዚች ጋ አለች። ሼር የምትለው ሶስትና አራትን ኢንቫይት ብታደረጉ መርጠላችኋለሁ። ስለዚህ ሼር የምትለውን አንዴ ክሊክ እናረጋለን። ክሊክ እናረግን የሚመጣለን እነዚህ አይነት ብራውዘር አሉ። ሼር አርግ በፌስቡክ በኢንስታግራም ምናምን የሚለው ስለዚህ እኔ ኮፒ ማድረግ ሲሆን የፈለግኩ ኮፒ ሊንክ የምትለውን አንዴ ክሊክ አረጋለሁኝ ማለት ነው። በምታዩት መልኩ ኮፒ ሊንክ ብሎ ያመጣልኛል። እንደዚህ ስልኬን ባክግራውንድ ስቤ ወጥቼ የምፈልገው ሰው ጋር ኢንቫይት የማረገው ሰው ጋር ሼር አደርግለታለሁ። አሁን ለምሳሌ ዚህ አካ ዚህ አካውንት ላይ ነው ኑሮድ የሚባል ልጅ ነው ኢንቫይት ማድረግ የሚፈልገው። ስለዚህ እችን አንዲ ስፔስ ዋን ጫን ብዬ በመያዝ ፓስት ምትል ትመጣልኛለች። ፓስት ብዬ ሴን ምትለው መንካት ማለት ነው። በዚህ መልኩ እችን ነክተው ሲገቡ እዛው ብራውዘር ላይ ያስገባቸዋል ማለት ነውና ምንድነው እንትኑ ኢንቪቴሽኑ አንዳንዴ ላይ ሰጠን ይችላል። ምክንያቱም አሁን ለምሳሌ ሊንኩን ነክተውት ገብተው ፖፕ የሚለውን አይተውት ከዚህ እንደገና ወጥተው በሌላ እንደ አዲስ ዝም ብሎ ቢያወርዱት ላይሰጠን ይችላልና ጥንቃቄ ማድረግ አለብን። በእኛ ሊንክ ነው ሆን የገቡት የሚለውን ጥንቃቄ ማድረግ አለብን። ኢንቪቴሽን በአጭሩ ይህችን ትመስላለች። ዝግጅት ያልተግባባ ያልገባችሁ ጥያቄ ካለ ግር ያለ ነገር ካለ ለመመለስ ዝግጁ ነኝ መጠየቅ ትችላላችሁ ማለት ነው ሰላም ፋሚሊ ይህን አካውንት እንግዲህ ላይክ ፎሎ ቲክቶክ አካውንትም አለ ሚንሽን አርግላችኋለሁኝ ዩቱብ አካውንታችንን ሰብስክራይብ ና ላይክ በማድረግ ተቀላቀሉ እንላለሁኝ ታንክ ዩ ቬሪ ማች መልካም ቀን ይሁንላችሁ